ባንቴኑ እንግዲህ ሽጉጡን ከተቀበለ በኋላ አንተ ሽጉጥ ስንት ጊዜ እንደተኮስከ አላውቅም ዛሬ ግን እተኳሽ እጅ ላይ ገብተሃል፣ ይላል ጓደኛው ጋር ደውሎ እንግዲህ። ፈረሱንም ምኑንም አዘጋጅተሃል መጋለብ የኔ ድርሻ ነው ይላል። እንደፎከረው እንግዲህ ባንቴኑ ዴቭን ተኩሶ መትቶታል። ታዲያ ዴቭን ማን እንደመታው ማንንም ሳያውቅ ሉሊት ከኋላ ሆና ስልክ ሲያወራት ሰማለች። እሱም እሱ እንደመታውና ሁለት ጊዜ ተኩሶ እንደመታው በስልክ ሲያወራ ተሰማለች። ሉሊት በጣም ትደነግጣለች። ሰላም ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሙስሊም ወገኖችም ሰላም ብያለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ደግሞ ቪዲዮን በላይክ ጀምሩ። እንደተለመደው እንግዲህ ትንሿ ሙሽራ ቀጣይ ክፍል ተከታታይ ድራማ እዣላችሁ መጥቻለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ባለፈው ክፍል ላይ ድራማው ሲያቆም ባቴኑ ሽጉጥ ገዝቶ ሽጉጡን እንግዲህ እንደ ሰው እያወራው አንተ ለስንተኛ ጊዜ በስንተኛ ጊዜ እንደተኮስክ ካላቅም አሁን ግን እተኳሽ እጅ ላይ ገብተሃል። ዛሬ ዴቭን አልለቀውም ብሎ እጓደኛው ጋር ደውሎ ዛሬ ፈረሱንም አውድማውንም ደሞን ማዘጋጅ ተህልኛል ስለዚህ መጋሌ ቤኔ ድርሻ ነው እና ከድል በኋላ እንገናኝ ብሎ ስልኩን ይዘገዋል። ዴቭም እንግዲህ ስራ አምሽቶ ከስራ ሲመጣ በሩ ልከፍት ሲል፣ ባቴኑ ፈጠን ብሎ ሄዱ፣ አንተ እድለኛ ነህ፣ በዛሬ ኑሮድነት ልትሸኝ ነው። ቆይ ማና አንተ ምንፈልገህ ነው የፈለግከውን ነገር ላደርግልህ ችላለሁ ብሎ ዳዊት ሲማጸ ነው። ባንቴኑ አይ አንተ ኖረ ከምታደርግልኝ ይልቅ አንተ ሞተ የማገኘው ይበልጣል። ይለዋል፣ ከዛም ቆይ ምን ፈልገ ነው፣ ከኔ ምንድነው የምትፈልገው ብሎ ቢጠይቀው መኪና ቢብ ሲልበት ቶሎ ብሎ ባንቴኑ ሁለት ጊዜ ተኩሶ ዳዊትን ይጥለዋል። በዛን ሰዓት ሮጦ ይሄዳል። ከዛ እንግዲህ ሉሊትና ሮዛ ዛሬ አሪፍ ጊዜ ይኖረናል አንቺ እመኝታ ቤትሽ ገብተሽ መኝታ ቤትን ትቆልፊያለሽ። በሩን ቆልፈሽ ትቀመጭያለሽ። ማለት ለምንድን ነው እንዲህ የሚሆን ችግር አለ ስትላት፣ ሰላማች ይኖራል አንቺ ካለሽ ግን ሰላም አይኖረንም። እያለች ሉሊትን እያወራች እያለ እሮዛ ጋር ስትደወልላታል ዴፍ ችግር እንደደረሰባት ሲነገር፣ ሮጣ ስትወጣ ሉሊትም ሮዚ ምንድነው እያለች ተከትላት ስትወጣ፣ እንግዲህ ዴፍ ተመቶ ወድቋል። እንግዲህ ህክምና ተደርጎለት ወደ ቤት ይመለሳል ማለት ነው። ማን እንደመታው ምን አይነት ሰው እንደመታው እንኳን አላወቀም። ሉሊት ቆይ ዴቭዬ አንተኮ መልካም ሰው ነህ ለራስህ የማትጨነቅ ለማህበረሰቡ እንዲሁም ለእኛ የምትጨነቅ ሰውነ። ስለዚህ አንተ በዙሪያ ብዙ ነገሮች ሊኖሩ ይችላሉ፣ ግን አንተ ከሄድ አንተ ከሌለ የሚጎዳ ሰው አለ እኔ፣ ሮዛ እንዲሁም ማህበረሰቡ የምትለፋላቸው፣ የምትተጋላቸው ማህበረሰቦች ይጎዳሉ ብላ ሉሊት ዴቭን ግን ደህና ነህ ስትለው እንዲ አላመንሽኝም እንዴ በጣም ደህና ነኝ አሁን ብሎ ይመልስላታል። ከዛ እንግዲህ ሮዛ ምግቡን እያመጣች ታጎርሰዋለች። በአንቴኑ ምንም ነገር እንዳልተፈጠረ ሙዝ ይዞ እነ ዳዊት ቤት ይመጣል። ማዘር ና አክስቴ ናት የላከችል። ማዘር ደግሞ ዝም ብሎ እኮ ነው የሚጨነቁት፣ እኔ እኮ አሁን በጣም ደህና ነኝ ይላታል፣ ይለዋል። እንግዲህ አይ እሺ፣ ለማንኛውም አንተ ጎበዝ እና ጠንካራ ነህ፣ ከሁለት ጥይት መትረፍ ራሱ ገርሞኛል። ሁለት ጥይት ብሎ ዳዊት ቀበል ሲልበት በአንቴን ይደነግጣል። አዎ ማለት ሲያወሩ ሰምቼ እኮ ነው፣ ልክ ኮነ አልተሳሳትክም፣ ሁለት ጊዜ የተተኮሰብኝ አንድ ጊዜ ትከሻ የመቱት ትከሻይን ሲመቱት ወደ አንድ በኩል አመዝኛ ወደኩኝ ሁለተኛውም እንደዛ ጎኔ ሌ መታኝ እና ልክነ ሲለው እንግዲህ ለማንኛውም ይዘ እዤልህ የመጣሁትን ብለህ ምንድን ነው ብላ ሮዛ ስትጠይቀው ላይ ዴቭን የሚጠጋግን ነገር ነው አክስቴናት የላከችው ብሎ ለማንኛውም አምጣ ኩሽና አላደርገው ብላ አይ አምጭላ ጊዜሽ ብሎ ተከትሏት ኩሽና ይሄዳል። ሮዛ ታዲያ አንተ የዛኔ እንደ ዕቃ የምትጥለኝ እንደ ዕቃ የምትጠላኝ ዛሬ ከመሬት አንስቶ ሰው ስላደረገኝ እርር ድብ እንብለሃል። እዚህ ነገር ውስጥ እጅ አለበት ወይስ የለበትም? ስለምንድን ነው የምታወሩ? ከዴቭ መጎዳትና ከኔ ህይወት ጋር ምን ያገናኘዋል እኮ? እዚህ ነገር ውስጥ እጅ አለበት ወይስ የለበትም? እኔ ምንም የማቀው ነገር የለም እመነኝ። እዚህ ነገር ውስጥ እጅህ ካለበት እማማ ትሙት እገልሃለሁ ትለዋለች እንግዲህ ሮዛ። እሱም ጠጋ ብሎ እጇን ሲነጋት ወደዛ ብላ ትመነጭቀዋለች። በፍቅር ነበር እኮ እጄን ያሹ ይላት። ሂድ እባክህ ወደዛ ብላ ካጠገቡ ዞር ትላለች። ታዲያ ሉሊት በአንቴኑ በር ላይ ሆኖ ስልክ ሲያወራ ዴቭን እሱ እንደመታው ሲነግር ከዚህ በኋላ በመንገድ ቢመጣ ከዚህ በኋላ አንድ ስተት ቢሰራ ደረቱን ብዬ ነው የምገለው ብሎ ስልክ ሲያወራ ከኋላ ተሰሟለች። ወደ ግቢ ሮጣ ዘላ ልትገባ ስትል በአንቴኑ መለስ ብሎ ያንቃታል። አንቺ ምን አበሽ ነው አንቺ፣ ሴጣን ከኋላ ሆነች የምታዳምጩ? እኔ ምን እንዳወራህ አልሰማሁም፣ ምን እንዳልክም አልሰማሁም ብላ ልታስተባብለው ብትሞክር ዴቭ ከዛ በረሃ ከዛ ሁሉ ነገር ውስጥ ያወጣሽ ባለውለታሽ ነው ስለዚህ ባንቺ ምክንያት ዴቭ እንዲሞት ካልፈልግሽ አንዲት ነገር ትንፈሽ እንዳትይ መቼስ ያ የስደቱን ሲቀይ አይረሳሽም አይደል ሲላት አዎ አረሳም ስለዚህ አንዲት ነገር ትንፈሽ ላለው ብቲ ዴቭን እንደጀመርኩት እጨርሰዋለሁ ሲላት ሉሊት በጣም ትደነግጣለች። ቆይ ዴቭ እኮ ላንተ መልካም ሰው ነበር፣ ላንተ ጥሩ ሰው ነበር። እሱን አንቺ አይመለከትሽም። እንዳንቺ አይነት ትንኝ ላይ እጄን አላነሳም። ስለዚህ የተባባልነውን ቃልሽን ትጠብቂያለሽ ሲላት እሷም ቶሎ ብላ ወደ ቤት ገብታ መኝታ ቤቷ ወዲያ ወዲህ እያለች በጣም ትደነግጣለች። ግን ለምን በቃ ዴቭ በኔ ምክንያት መሞት የለበትም። ቆይ ምንድን ማነገር ያለብኝ ምን ላድርግ? እያለች ስትል ሮዛ ድንጋት፣ እንደ ሴጣን ማን ስለ ማሞት ነው የምታወሪው እንዴ? እኔ ምንም አላወራሁም። ስለምንሞት ነው የምታወሪው እና እኔ ነኝ እንዴ ፈጥሪ ያወራሁት ብላ ሮዛ፣ እንግዲህ ኮስተር ትባታለች። እኔ ምንም አላወራሁም እሺ። የምሰራውን ነገር ካለ ኩሽና የጀመርኩት ነገር አለ፣ ሂጅና ጨርሺ ስላታለች። ኩሽና እንግዲህ ገብታለች እየሰራች፣ ልትሰራ አስተልብሷን እየቀያየረች ይቀያየረች፣ ዴቭ ቁጭ ብሎ ላፕቶፑን የሚፈልገውን ስራ ሊሰራ ሲል ሮዛን ይጠራታል። ሮዛን ይሄን ላፕቶፕ ነክተሽ ነበር እንዴ ሲላት አይ እኔ አልነካውም። ከዛ ሉሊትን ይጠራል። ሉሊትንም ጠርቶ ይሄን ላፕቶፕ ነክተሽ ነበር ሲለው አዎ ነክቼ ነበረ። ምን ነው ያበላሸሁት ነገር አለ እንዴ አይ በጣም ያስቸገረኝ ስራ ነበረ እና እሱ ስራ ተሰርቶ ሳገኘው በጣም ተገርሜ ነው አሁ አዎ ምናልባት ላግዝ ብዬ ነው ያንን የሰራሁት። ስለዚህ የማግዝ ነገር ካለ ደግሞ አግዛል። በጣም ይገርማል። በጣም ነው የማመሰግ ነው። ከእንዴት አይነት ጭንቀት ውስጥ እንደገላገልሽኝ አታውቂም አልገባሽም፣ ብሎ በጣም ሲያመሰግናት ሮዛ ትናደዳለች። ከዛ አልበዛም ን ለማንኛውም አሁንም ይሄ የቀረው ነገር አለ እንደ ጀመርሽ ተጨርሽ ይለኛለሽ ሲላት ሉሊት እሺ በጣም ደስ ይለኛል። ላፕቶፕ ይዛ ትገባለች። ከዛ እንግዲህ የዳዊት ስልክ ይጮኋል። በቃ ስልክን ከፈለግ ካውላ ብላ ሮዛ ብርድ ልብስ ጥላ ወደ ውስጥ ትገባለች። ከዛ እንግዲህ እየደወለው ፖሊሱ ነበር። ፖሊሱ ሲደውልለት ማን እንደመታ ቃለ መጠይቅ ልናደርግልህ ሆስፒታል ብንመጣ ቃል ልሰጠን አልቻልክም። ስለዚህ ማንኛውም ወንጀል ከኛ እንደማያመልጥ ደግሜ ደጋግሜ ነግርሃለሁ። ስለዚህ በደንብ አስብበት ይሏል። እሱም እንግዲህ ያለውን ነገር እየነግረዋል ማለት ነው። ከዛ በቃ የሮዛ እናት እዳዊት ጋር ትደውልና እንግዲህ መጥቼ ባልጠይቅህም የላኩልህ ደርሶሃል ለው። አዎ በማዘር ደርሶኛል። ግን ኮርሶ መቸገር የለብም። አይ መጥቼ ጠይቀሃለሁ። እንግዲህ በአንቴኑም ያው በደንብ ተቆጥቼዋለሁ፣ መክሬዋለሁ። ስለዚህ ይቅር አድርገህለት ወደ ቤት ብትመልሰው ለትንሽ ጊዜ ስትለው እሱም እኔ በማንም ላይ አልፈርድም ሮዛ ባንቴ